ሀይምዬ የኔ የዋህ የኔ ሰቀቀን የኔ ሙኛ ሙኝ የኔ ተታ ላይ ተታለብሽ እኮ ትላንትና። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን በያላችሁበት ዓለም ዳርቻ ሰላማችሁ ይዛልኝ። ትላንትና እንግዲህ ብሩኬ ሀይምዬን ፕራንክ አድርጓታል። በዛ ፕራንክ ውስጥ ግን በጣም አሳዝናኛለች ሀይምዬ በጣም በጣም ማለት ነው ግን ብርኬ ሃይሚን ፕራንክ ነው ያደረጋት። ግን ደግሞ በሪል ህይወት ሚስቶቻቸው እንደዚህ የሚያስሸማቀቁ ባሎች አሉ። በእውነት ማለት ነው። በእውነት ምክንያቱም እናቱን ከልክ በላይ እንደ ጓደኛ ወይም እንደ ቤተሰብ መቅረብ ድፍረት ወይም ንቀት አድርጎ የሚያስቡ ሰዎች አሉ። እውነቴን ነው የምላችሁ። ነው በነገራችን ላይ ዛሬ መብርሃን ቅድስት ድንግል ማርያም የዓለም ብርሃን የአመቷ ናት። እጅግ በጣም ታላቅ በዓል ነው እንግዲህ በዚህ አጋጣሚ የዛሬዋን ቀን ግሸንን የረገጣችሁ እጅግ በጣም ትልቅ እድለኝነት እና ፈጣሪ ያው ወደ ግሸን ማርያም የረገጠ ተመልሶ ወደ ሕጻንነት ወደ ንጹህነት ነው የሚመለሰ ይባላል እና የግሸንዋን ደጇን የረገጠ እጅግ በጣም ትልቅ ትልቅ ትልቅ እድለኝነት ነው እና በዚህ አጋጣሚ የሄዳችሁ እድለኛ ናችሁ። ዘንድሮ አልተሳካልኝም፣ አምናም አልተሳካልኝም። እንግዲህ ሀገር ከገባው በኋላ አመት ሆኖኛል። ግን የዛሬ አመት የግሸኗን እግዚአብሔር ካደረሰኝ መብርሃን ከረዳችኝ ፍቃዷ ከሆነ ደጇን እንድረግጥ የዛሬ አመት እዛ ድሞ አክብሮ ብዬ ተስፋ አደርጋለሁ። ዘንድሮም ያልተመቻቹልኝ ነገሮች ስላሉ ነው እና ግሸን ማርያም የሄዳችሁ ዛሬ በጣም እድለኛ ናችሁ። በዚህ አጋጣሚ ብሩኬ አሁንም መልካም ልደት ብያለሁ። ዛሬ ልደት ነው እንግዲህ መልካም ልደት ቀሪ ዘመንህ ብርክርክርክርክ ይበል። በቃ ስኬት የደስታ ይሁንላችሁ ይሁንልህ፣ ለአንተ ማለት ነው። ብዙ መልካም ነገሮች የሚገቡህ ልጅ ነህ። መልካም ልጅ ነህ፣ ጥሩ ልጅ ነህ። እና እንግዲህ ዛሬ የመጣሁት በትላንት ነው፣ ፕራንክ ዙሪያ ላወራ ነው። ትላንትና ስላልተመቼ ብዙ ቪዲዮ አልሰራሁም እና ማለቴ ረጅም አይደለም። ዝም ብዬ አጠር ያለች ሀሳብ ሰጠች ነው የወጣሁት እና ሳፋ አርጌ ነገ መለስበታለሁ ብዬ ነው የወጣሁት። ምክንያቱም ኔትወርክ በጣም እያስቸገረኝ ነበር። በዛ ላይ ደግሞ ቆይቶ ቆይቶ ነው የሚወርደው። ና ሀይሚዬ ትላንትና በጣም በጣም ነው የደነገጠችው። በጣም ነው ያዘነችው። ስቅቅቅ በቃ ስቅቅ ነው ያለችው። ገባችሁ እንግዲህ ሀይሜ ልጅ ናት። አቃላችሁ ገና ናት። ማለት አላ አደለ እሷ ያው የትልቅ የትንሽ ትልቅ ሆና ነው እንጂ ሀይሚ እኮ በዚህ ድሞ እንደ ጓደኞቿ የምትዘልበት እንደ ጓደኞቿ እንደፈለገች የምትሆንበት ሰዓት ነው እንጂ እንደዚህ አማት ጋር ምናምን እንትን የምትልበት ሰዓት አይደለም። ግን እውነት ለመናገር በጣም አስተዋይ ናት። እንደምታዩት ሀይሚና ብሩኬ ሁለቱም ልጆች ናቸው። በዚህ ሰዓት የመዝለያቸው ሰዓት ነው። ግን እነዚህ ሁለት ልጆች ሁለቱም ብቻ በመታቀብ ሁለቱም ብቻ ሆነው እሱም የሄደው እሷ ቤተሰቦች ጋር ከጋሽዬ ጋር በቃ እሱንም ከጋሽዬ ጋር ብቻ ነው እና ምናልባት ው በፊት በፊት ከናብሽ ጋር ከኒኤፋ ጋር እሷም ደግሞ እሙሽዬ ጋር ከብሩኬ ቤተሰቦች ጋር ነው። እንግዲህ ሌላ ቦታ ጓደኞች እንግዲህ ይኑሯት፣ ጓደኛ እራሱ የላትም ሌላ ቦታ ምንም የምታውቀው ነገር የለም። ማንንም የምታቀው ነገር ብሩኬና ብሩኬ ብቻ ነው ቤተሰቦቹ እንጂ ከሌላ ሰው ጋር ጓደኛ ይዛ እንደዚህ እንደ ሰው ልዝናና እንደ ሰው በቃ ላይፏ ሁሉ ከብሩኬ ጋር እና እችልጅ እንደዚህ ብዙ ነገር እኛ ጫና የምናደርግባት በቃ የትልቅ ሰው ስራ እንድትሰራ የትልቅ ሰው ነገር እንድታደርግ ምናምን ነው እና በቀደም ይሄን ያልኩበት ምክንያት በቀደም ለምን አባትሽን ቤት ያለሽ የሚል ትችት አየሁኝ። ገባችሁ ለበዓል ፕራንክ ሲያደርጓት አቴጅም ከብሩኬ ጋር ብለው ጋሽዬ ፕራንክ አድርጓት አለና አባትሽ አይደለም ወይ ምንስ ባያሳድግሽ ምንስ ባይወድሽ አሳድጎሽ የለም ወይ ብናምን እያሉ ውርድ አሉባት እች ልጅ እኮ ልጅ ናት ውዶች እንዲህ ሰው ናትም ደግሞ ትሳሳታለች እንዴ ለምንድን ነው የትልቅ ሰው ድርጊት አምጥተን የምንጭንባት እሷም እኛ የዕለት ከቀን የቀን ከቀን ውሏችንን ብናይ ስንት ስህተት በቀን እንሳሳታለን ስንት ስህተት እንሰራለን በቀን የኛ ላይፍ ቢታይ ማለት ነው። ሶ የእሷ ሶሻል ላይፍ ስለሆነ ትንሽዬ ስህተት ስታዩባት ተባካቸ፣ አትተቹ ምክንያቱም ይቺ ልጅ ልጅ ናት። የትንሽ ትልቅ ሆና ነው እንጂ ይህንን ማድረጓ ራሱ በዚህ እድሟ ይህን ያክል እንትን የምትል አይደለችም። እንደሌለው ስናየው ማለት ነው። ሌላው ደግሞ ትናንትና ያው ብሩኬ አንተን ተከትለው ሌላ ነገር እንደሚሏት እናውቃለን እኛ አንተ ላታስታውለው ትችላለን። ላታስበውም ትችላለህ። ምክንያቱም አንተ ልብህ ንጹህ ስለሆነ ስለማታስበው ሌላው ነው እንጂ የሚያስበው አንተ አደለ የምታስበው። ግን ትናንትና ሁኔታውን ፕራንክ ባታደርጋት ደስ ይለኛል። እንደዛ ብለህ ከሙሽዬ ጋር በቃ ሙሽዬ ጋር እንድትሄጂ እኛ ቤት እንድትመጪ ለምን ታውቃላችሁ? መንገድ ነው የሚፈልጉት፣ ትንሽዬ ቀዳዳ ነው የሚፈልጉት እሷን ለመተቸት፣ እሷን ለመሳደብ፣ እሷን ለእሷ ስም ለመስጠትና ሀይምዬ ደግሞ ሌላ ላይፍ፣ ሌላ ጓደኛ፣ ሌላ እንትን ስለሌላት ዞራ ዞራ ያው ሙሽዬ ጋር ነው አንተ ጋር ነው አንተ ቤተሰቦች ጋር ነው ገባ ሌላ ጓደ ከቤተሰቦቿ ቀጥሎ አንተ ነህ ቤተሰቦቿ እና አንተ አጋጣሚዋን ተጠቅመህ ፕራንክ ነ ያደረግከውን ብድር የመለስ ሌላው ሰው ግን እንደዛ ላያስብ ይችላል። እልቦ ያለውን ነው ምናምን ብዙ ነገር ነው የሚባለው እና አንዳንዴ ፕራንክ ስትደራረጉ እንደ እያሰባችሁ ፕራንክ ተደራረጉና፣ ትላንት እንደዛ ስትሳቀቅ እሷ እንደዛ ሽንትን ስትል እንደዛ ብዙ ነገር በቃ የሆነ ስቅቅ ነው። እንደ ትላንትና ሳዝናኝ አታውቅም። ሀይሚ በነገራችን ላይ በጣም እያሳዘነችኝ በጣም ማለት ነው። እና አይዞሽ፣ ቅመምዬ ብሩኬ እንደሚወድሽ ታውቂያለሽ። አንቺም ደግሞ ብሩኬ እንደዚያ እኔ እኮ በየቀኑ ፕራንክ ስትደራረጉ ለምን እንደማጠረጥሩ ነው የሚገርመኝ። በየቀኑ ፕራንክ ስትደራረጉ መጠራጠር አለባችሁ። ፕራንክ እያደረገች ነው ብላችሁ አታስቡ። ምክንያቱም አንቺ እንደዛ ስትኝ እኔ እንጂ በቃ ሰውነቴን ሽምቅቅን ያለው በቃ አለ አደለ፣ ስቅቅ ሽምቅቅ ስትል በጣም ነው የተሳቀቅኩኝና ብሩኬ፣ የትላንትናው ፕራንክ ኑ ፌር አደለም። የምር ፌር አደለም ፌር አይደለም። አሳቀብኛል። ቅመሜን እንዴ በልደትህ ፏፈሽ ብላ ልደትህን እንዳታከብርልህን ምን አስበህ ነው? ምን ተሻለ? የእሷን በለተቀን ውስጥ አታከብሩ ቀራቸው ደግሞ ያንተ እንዳታፈርስልህ፣ ሌላ ሌላ ነገር፣ ሌላ ፕራንክ እንዳታመጣብህ። ለማንኛውም የሚመቻቸው ውዶቼ፣ ፍቅሮቼ፣ የኔ ማሮች፣ በተናገርኩት ላይ ስህተት ካለ እናንተ አርሙኝ፣ ይቅርታ አድርጎልኝ። እኔ ግን ሀይሚዬ ስላሳዘነችኝ ነው። እና ይችን ነገር ተከትለው ደግሞ የሚናገሯት ሰዎች ብሩክ የሚያውቃል። በነገራችን ላይ ያው እሱ ክፍተት አይሰጣቸውም ቦታ። እነሱ ተነጋግረዋል፣ ገባችሁ? ይተዋወቃሉ። ማንም ምንም ቢል ምንም እንዳይመስልሽ፣ ማንም ምንም ቢል ምንም እንዳይመስልህ የሚል ንግግር አለ በእነሱ መሃል ገባችሁ? ግን ቢሆንም ደግሞ ዕቃ እኔ እንጃ የሆነች ክፍተት አለ አይደል? በተለይ ለየት ያለ ነገር አሁን የትላንት ነው ቤታችን አትምጭ የሚለው ትንሽ እንትን ብሎኛል ፕራንክ ሆኖ ሳለ ብሩኬም ደግሞ አላስበውም፣ ግን እሷን በጣም የሚያስታቅቅ ፕራንክ ነው። እሷን እንዲህ እውነት ሆን እንዲህ ብላ እንድትል የሚያደርግ ነው። እውነትም አበዛሁት እንዲህ። ምክንያቱም በሪል ህይወት አለ እንደዚህ። በሪል ህይወት አሉ ሰዎች እንደዚህ፣ ቤተሰቦ ሚስቶቻቸውን ከቤተሰባችን ጋር ከልክ ያለፈ ቅርርብ ሲኖር እንደ ንቀት አድርገው የሚያስቡ